አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ግንቦት ስድስት በዚች ቀን ከግብፅ ደቡብ ዳፍራ ከሚባል ሀገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የስማትነትን አክሊል ትቀበል ዘንድ ጠዋ ወደሚባል ሀገር ሂድ አለው። ከዚያም በነጋ ጊዜ ከሚሄዱ በፊት አባትና እናቱን ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከሀገሩ እስካወጣውና ና ሀገረ ጠዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑን በዚያ ከውሸባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌቴ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቆዮስ ሀገርም እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮቹ አንዱን አዘዞ። ከዚያ ወታደርም ጋራ ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ እውር የእግዚአብሔር ቅዱስ ሆይ ይቅር በለኝ፣ አይኖችንም አድነልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስን ስለዚያ እውር ለመነው። ያን ጊዜም አይኖቹ ተገለጡ። ይህንንም ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይስሐቅን ጽኑ ሰቃይ አሰቃይቶ ወደ ሀገረ በህንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎችም አንዱ አንድ አይኑ የታወረ ውሃን በጽቡዋ ሰጠው። የከበረ ይስሐቅም ያን ውሃ በላዩ ረጨ፣ አይኑም ድና እንደሌላኝቱ ሆነች። ጽኑ ስቃይን የሚሰቃዩት የበንሳ ሀገር ሰዎች ይህንን ድንቅ ስራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለውም ብትተውም አንተ ታውቃለህ አሉት። መኮንኑም ራሱን በሰይፍ እንዲቆርጡ ወዲያኑ አዘዘይ ከበረች ራሱንም ቆረጡት። የምስክርነት አክሊልም ተቀበለ። በዚያም ምዕመናን ሰዎች ነበሩ። የአባ ይስሐቅን ሥጋ በሰገላ ጭነው በበሮች እየሳቡ ዳፍረው ተባለ ሀገር አደረሱት። ያሻገሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተክርስቲያን አድርገው ሰሯት ስጋውንም በውስጧ አኖሩ። ከእርሱም የሚያስደንቁ ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ እውነተኛ ምስክር ጸሎት ይማረን። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚችም ቀን የእስክንድሪያ ቄስ የከበረ አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚያስቀድመው በታላቁ በክቡር አባ መቃርስ ዘመን በአፄት ገዳም አባት ሆኖ ብዙ ትሩፋትን ሰራ። እርሱም እንዲህ ተባለ። አንዲት ዘመሚት ነክሳው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ስጋውንም ለዘመሚት ገልጦ እንደ ዝልጉስ እስኪሆን በዚያ ስድስት ወር ኖረ። ከዚህ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነም ማንም አላወቀም። አንድ ጊዜም እየጸለየ አምስት ቀን አምስት ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከ ተቃጠሎ ድረስ ይቺ ትጋትና ተጋድሎ ከስራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የረአይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። አስር ቀኖችም የተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይሰት ለምልክት የሚያኖራቸው ሸነበቆች ከእርሱ ጋራ ነበሩ። በየመንገዱም ተከላቸው። በደከመም ጊዜ ጥቂት ሊያርፍ ወደ ምድር ላይ ተኛ። ተኝቶም ሳለም እነዚያ ሸነበቆች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቀም ጊዜ አያቸውና ወዲያውኑ አጣቸው። አደነቀ። እንዲህም የሚል ቃል ሰማ። መቃርሶይ ሃይማኖት ካለ አታወላውል፣ በሸንበቆች አትታመን። የእስራኤልን ልጆች በበርሃ ሲመራቸው የነበረው የብርሃን ምሰሶ እርሱ እንደሚመራ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚህም በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበርሃ ላሞች አንዲቷን ልኮ ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መታ ልብሱን ይዛ ትስብ ጀመረ። እርሱን እስከ ዋሻዋ ተከተላት፣ ሶስት ልጆችን አወጣችለት። ባያቸውም ጊዜ እውሮች ሆነው አገኛቸው። ከልቦናዋም ሀሳብ የተነሳ ያቺን ጅብ አደነቀት። ግልገሎቿንም ይዞ በአይኖቻቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክት አማተበባቸው። ያን ጊዜም ድነው ከእናታቸው ኋላ ሮጡ ጡቷንም ጠቡ ከዚህ በኋላ ወደ በዓቱ ተመለሰ እርሷም የበግ አጎዛ አመጣችለት እርሱም ተቀብሎ በላዩ የተኛ እስከሚያርፍበት ጊዜ እርሱ ዘንድ አኑሮ በአንዲት ጊዜም ደግሞ ልብሱን ለውጦ በህዝባዊ አምሳል ሆኖ ወደ አባ ጳቁሚስ ገዳም ሄደ በታላቁም ጾም ሳይበላ ሳይጠጣ አርባ መዓልተ አርባ ሌሊት ቆመ የሚሰራውንም እንደ ቆመ ይታታ ነበር እንጂ አይቀምጥም። ከሆነ ክሷትም አባጳ ቁሚስን ይህን ሰው ከኛ ዘንድ አውጠው ስጋ የለውምና አሉት። አባጳ ቁሚስም ስራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነውም ጊዜ እግዚአብሔር የእስክንድሬው መቀርስ እንደሆነ እግዚአብሔር አስረዳው። በዚያም ጊዜም አባ ጳቁሚስ እና መነኮሳቱ ሁሉ ወደ እርሱ ሄደው እጅ ነሱት ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእሳቸው ጋር አስገቡት። በገዳም ውስጥ በስራቸው በመመካት ባለንጀሮቻቸውን ላይ የሚታበዩ የነዚህ ቅዱስ አባት የአባ መቃርስ ጸጋውን አይተው ትሁታኖች ሆኖ፣ ከዚህ በኋላ ወደ በዓቱ ወደ አስቄት ገዳም ተመለሰ። በእስክንድሪያ ሀገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አነበጣንም እንዲያጠፋው ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ እየማለደ ላከለት። ያን ጊዜም ተነስቶ ወደ እስክንድሪያ ሀገር ሄደ። ሕዝቡም በታላቅ ደስታ ተቀበሎት። በልቡም ጸለየ። ብዙ ዝናብም ዘነበ፣ ከዝናባም ብዛት የተነሳ ምድሪቱ ተጠፋለች ብለው እስቲያስቡ ድረስ ሁለት መዓልት ሁለት ሌሊት እየዘነበ ኖረ። እጅግም ፈርተው አባቶችን ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛው ወደ እግዚአብሔር ጸል ብሎ ለመኖት። ያን ጊዜም ጸለየ፣ ዝናቡን በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆች ታምራትን ገለጠ። ርኩሳን አጋንንትንም ያደባቸውን ብዙዎች በሽተኞችን አዳናቸው። የዚህም አባት የሰራውን በጎ ስራዎች ሊቆጥሯቸው የሚችል የለም። አንድ ሰው በጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስጋና ደም ክቡር ምራቁን ሳይተፋ ስልሳ ዓመት ኖረ። መቶ ዓመት ከሆነውና ተጋድሎን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ለዘላለሙ ትኖር፣ አሜን። በዚች ዕለት የቅዱስ ኤስድሮስ አባት በንደላዖስ በትምስክርነት አረፈ። ደግሞ የምንኩስና ስራ ገንዘብ ካደረግኩ ይበቃኛል ብሎ ጵጵስና ልሾም ያለ የጻድቁ የአባ አሞን እረፍቱ መታሰቢያ ነው። በረከታቸው ከኛ ጋር ለዘለሙት ኖር አሜን። በዚች ቀን ቅድስት ዲላጊ ከአራት ልጆቿ ጋር ምስክር ሆና አረፈች። እነርሱም ሱርስ፣ ሀርማን፣ አያፋ ናቸው። ንችም ቅድስት በክብር ባረቤት ክርስቶስ ሃይማኖት ጸናች። እናት መኮንኑ አርያኖስም በሀገረ እስና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቱ ቆማ አርያኖስ ሆይ ሰማይና ምድር በውስጣቸው ያለውን በፈጠረ በክብር ባለቤት ኢየሱስ ክርስቶስ የማመን ክርስቲያን ነኝ ያለችው አለችው። ልጆቿም እንደርሷ እኛ ክርስቲያን ነን እያሉ በግልጽ ጮሁ። መኮንኑም ሰምቶ ቁጣን ተመላ ራሶቻቸውን በሰፊ ቆረጠ። ምስክርታቸውንም ፈጽሞ ነፍሶቻቸውን ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸው ከእኛ ጋር ለዘለሙ ትኖር አሜን። በዚችም ዕለት ደግሞ ንጽህና ቅድስናን ድንግልናን ገንዘብ ያደረገች ተሃራሚት ሰሎሜ አረፈች። ይህችም ቅድስት ወረብ ከሚባል ሀገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው፣ በበጎ አስተዳደግም አሳደጓት። ባደገች ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም። የአባላ ዘሩ ተቀስፏልና። በእንደዚህም እያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔርም ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድ ጌታ ይምራት ዘንድ በቀንና በሌሊት ስትማልድ ኖረች። ጌታችንም ልመናዋን ሰብቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባስ ምንኩስናን በአባንስ ከማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን የአባቶች ጎዳና ተጓዘች። በመጽሐፈ ገድሏ እንደተጻፈ ብዙዎች ድንቆች ታምራትን እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። እግዚአብሔርም ምስጋና ይሆነ እኛንም ለእግዚአብሔርም ምስጋና ይሁን እኛንም በጸሎቷ ይማረን በረከቷም ከኛ ጋር ለዛም ትኑር፣ አሜን። በዚችም ዕለት ገድሉ በሴፍ የፈጸመ የከበረ አባት አባ ደናስዮስ አረፈ። እግዚአብሔርም በጸሎቱ ይማረን ለዛለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሰባት በዚች ዕለት ለአባቶች ሊቃነ ጳጳሳት